ጽዱ ኢትዮጵያን ባህል በማድረግ የአካባቢ ብክለትን እንከላከል በሚል መሪ ቃል በተካሄደው የጽዳት ዘመቻ ላይ የሳውላ ከተማ አስተዳደር ከንቲባ ዶክተር ንጉሰ መኮንን የአካባቢ ብክለት በጤና ላይ የሚያስከትለው ጉዳት ከፍተኛ በመሆኑ ለጽዱ አካባቢ ሁሉም የህብረተሰብ ክፍል በትኩረት እንዲሰራ አሳስበዋል። የአካባቢ ብክለት የሚያስከትሉ ትክክለኛ ያልሆነ የቆሻሻ አወጋገጥ በአደባባዮች፣ በመንገዶች አጠገብ ወይም በወንዞች ውስጥ መጣል፣ የተደራጀ ቆሻሻ መሰብሰቢያ አገልግሎት እጥረት መኖር የአካባቢ ብክለት በዚህም ብቻ አይበቃም። የድምፅ ብክለት ከሚገባው ድምፅ በላይ የድምፅ ማስተጋባትም የአካባቢ ብክለትን ያስከትላል፣ ለጤናም ጎጂ ነው። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በበኩላቸው የንጽህና ጉድለት ለጤና እክል መንስኤ ስለሆነ ሁሉም የህብረተሰብ ክፍል አካባቢውን ከብክለት በመጠበቅ እንዲያጸዱ መልእክታቸውን አስተላልፈዋል። ከየቤቱ የሚወጡ ፍሳሽ ውሃዎች እንዲሁም ደግሞ ቆሻሻ በየቦታው የሚጣሉ የማይበሰብሱ የምንላቸው ለምሳሌ ፌስታል ሃይላንድ እነዚህን የመሳሰሉ ነገሮችን ደጅ የሚጥሉ አካላት አካባቢያቸውን ከማበላሸት ያለፈ በህብረተሰቡ ላይ የብክለት ውጤት ያመጣል። ማለት ቆሻሻ ያለበት ሽታ ያለበት ቦታ ላይ አንድ ሰዓትም ሰው መቆም አይፈልግም። በማስጀመሪያ መርሃ ግብሩ ላይ የተገኙት የደቡብ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ አቶ አብዮት ደምስ ጽዳት የስልጣንና የስልጡን ማህበረሰብ መገለጫ መሆኑን አስረድተዋል። ጽዳት በአንድ ወቅት በንቅናቄ ተሰርቶ የሚቆም ተግባር ሳይሆን በዕለት ተዕለት የኑሮ እንቅስቃሴ መቀጠል ያለበት ተግባር መሆኑን አንስተው ጽዳትን ባህል በማድረግ ለመጪው ትውልድ ጽዱ ከተማን ማውረስ እንደሚገባ መልእክታቸውን አስተላልፈዋል። የስልጡን ህዝብን መገለጫ ነው። ጽዳትና ውበት ለከተማ ትልቁ መስፈርት ነው። ጽዳትን ባህል ማድረግ ከተማን ከተማ ማድረግ ነው ማለት ነው። ከተማና ጽዳትና ውበት የሚለያዩ ነገሮች ስላልሆኑ ከተማ ነዋሪውን ስለሚመስል ማለት ነው። ከተሜነት ጽዳት ነው፣ ጽዱነት ነው። ከጽዳት ውጪ ከተሜነት አይታሰብም። ስለዚህ ይህንን ባህል አድርገን ለቀጣይ ትውልዶች የጸዳች ውብ የሆነች ከተማን ማስረከብ ይጠበቅብናል። ያነጋገርናቸው የሳውላ ከተማ ነዋሪዎች ከተማዋን ከደረቅና ከፈሳሽ ቆሻሻ ነጻ በማድረግ ጽዱና አረንጓዴ ከተማ ለመፍጠር የድርሻቸውን እንደሚወጡ ተናግረዋል። ቆሻሻ ያው ከተበተነ የተለያዩ በሽታዎችን ወደ ሕብረተሰቡ ብክለት ሊያመጣ ስለሚችል ይህን ጽዳት ወደ ማህበረሰቡ ሁሉም ልምድ እንዲያደርግ ሁሉ አድርገን ከግላችን ጀምረን ያው እስከ ከተማ ሙሉ ጽዳት ድረስ ዛሬ ወጥተን እርስ በራሳችን እንቆጣጠራለን። ሰፈሩ እንዳይበላሽ ከቆሻሻ ነጻ ወጥቶ ከደረቅ ቆሻሻ ከፈሳሽ ቆሻሻ ማለት ነው ነጻ ወጥቶ እንደሚሆን እንፈልጋለን።